እንደውም ለሩታ ነው የመጣሁት። ቤተሰቦች ሰቦች እሱን አልፈልገው እሱን እንዳታዩት ሲጀመር እሺ። እና ቤተሰቦች ደስ ብሎኛል፣ ሩታ ላገኛት ስለሆነ አሁን ካለችበት ድብር ታውጣ። አንተ ግን አመረርክ እንዴ? አሁረቾሽ አንተ ስቀልሽ ነው እሺ። አሁረቾ አውቂ ነው ያው እኔን ፈልጋ ምናምን አይደለም። ሩታ ሩታን ልታገኛት ነው የመጣቸው መጀመሪያ ተናግራለች። እንግዲህ ምንም ማድረግ አይቻልም። ሩታም እቤት እየጠበቀቻት ነው እና ይዛህትና ምናምን ብላኛለች። ሄ ከሷ ጋር ማገናኛት ይሆናል ማለት ነው። በቃ ከመጀመሪያው ከነበረ ቦታ ለሴት ልጅ ያለህን ክብር አሰይተኛ፣ ትልቅ ቦታ አለ ከኔ ጋር እሺ ትለኝ እሺ እና በቃ ትልቅ ትልቅ ቦታ እንዲኖር ከኔ ጋር አድርጋ ለማንኛውም ቤተሰብ ሶሊ አይቷቸዋታል። እዚሁ ላስቀራት እንደ ቤተሰብ። ቤተሰቦች እንሂድና ሩታንና ሶሊ ላገናኛቸው ማለት ነው። ለመጀመሪያ ጊዜ ነው ማለት ነው። ቤተሰቦች ልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድልቤ ገናይቱ ሳይበቃ በእጆች ደባብሰ ለታክኝ ስነቃ። ዛሬ ያው የመጣውበት ዋነኛ ነገር እዚህ አዲስ አበባ እንግዳ ሊመጣ ነው ማለት። ከትንሽ ከሰዓታት በፊት ደውላልኝ ነበር። አቤል ጋና ሩታ ጋር ልሄድ ነው፣ ሩታን ማውራት ፈልጋለሁ፣ አቤልንም ማግኘት ፈልጋለሁ ብላ ሶሊ ወደ አዲስ አበባ መታለች ማለት ነው። ደርሳለች። ያለውበት ቦታ እሷ የምታውቀውን ቦታ ነግራኝ ከሶሊ ጋር ከተገናኘን ብዙ ጊዜ ሆነ። ያው በአንዳንድ ነገሮች ምክንያት አልተገናኘንም። ትንሽ ያው ማያስማሙን ወይ ደግሞ አብረን እንድንሆን እንድንገናኝ የማያደርጉን ነገሮች ስለነበሩ ነው እስካሁን ያልተገናኘ ነው። በስልክም ብዙም አናወራም፣ ብዙም አደለንም ያው ያለውን ነገር አንዳንድ ሰዎች ታውቃላችሁ። ማንገናኝበትም ምክንያት እና ግን ስለመጣች በጣም ደስ ብሎኛል። ወንድሟ ትንሽ አርደኛ ነገር ስሉ ነው እዩ። ያው የኛን ነገር ትንሽ አልተዋጠለትም፣ የኔ እና የሶሊ ነገር እና እኔ ምንም ማለት አልችልም። እንደ ወንድም ትክክል ነው ብዬ ስለማስብ ልጋፋውም እንትንም ልለው አልችልም። ምክንያቱም ወንድም ነው፣ እንደፈለገ መቆጣትና መቆጣጠር ይችላል። ግን ደግሞ እኔን እንደምን እያየኝ እንደሆነ ባላውቅም፣ ግን የሆነ ጊዜ ላይ እሺ ብሎ እንደሚፈቅድልን አብረን ኖርማን ሆነን እንድንገናኝ እንደሚፈቅድልኝ አልጠራጠርም። ግን ደግሞ እስከዛ ነገሮች እስኪገባው ያው ሌላ ችግር ከመፍጠር እሺ ብሎ ማለፍ ይሻላል። እና ግን ሶሊ በጣም አስተዋይና ትልቅ ሰው ነች። በሩታን ሩታንም አቤልን ማግኘት እፈልጋለሁ ብላለች። ሩታን ታወራታለች ሩታም ለኔ ትነግረኛለች። እያወራችኝ ነው ሶሊ ምናምን በጣም ነው ደስ የምትለው ምናምን ብላ ብዙ ነገር ቴክስቶችም ታሳየኛለች፣ እና እኔ ራሱ ደስ ይለኛል፣ ደስ ብሎኛለም። እያበረታቻቻትም ነው ሶሊ ለሩታ ማለት ነው፣ አይዞሽ ከጎንሽ ነኝ፣ አጠገብሽም መጥቼ ብዙ ጊዜም ባልቆይ፣ ግን ደግሞ ለትንሽ ቀኖች ምናምን አብሬሽ ሆናለሁ ምናምን ብላ ለዛ ነው የመጣችው እና እየመጣው ነው ብላኛለች። ደስ ብለኛለች። ብቻ አላቅም። ዛሬ ፈገግ ብዬ ነው የመጣሁት። አንዳንድ ነገሮች ያለንበት ነገር ፈገግ የሚያስብል ምናምን አይደለም። በእርግጥ እ ትንሽ የሚያስከፋ ነው። ምክንያቱም ለእኔ የምትሉት ሰው እ ማለት እንደ ራሳችሁ የምታስቡለት የምትሳሱለት ሰው ምናምን የሆነ ችግር ውስጥ ሲገባ ያስከፋል፣ የሆነ ያስደብራል፣ ብዙም ደስ አያሰኝም እና ግን ሶሊ ስለመጣች ነው ዛሬ ትንሽ ፈገግ ብዬ መጣሁት። ሁኔታው ግን ፈገግ የሚያስብል ምናምን አይደለም በርግጥ እና እየተፈጠረ ያለው ነገር ትንሽ ስለደብራት ስለከፋት ምናምን ነው ከሩታም በዚህ ሰዓት ሰው የለኝም ምናምን እያለ ስለሆነ አዎ፣ የሴት ጓደኛ በዚህ ሰዓት የላትም። በርግጥ አጠገቧ ቢያንስ እኔ ነኝ ትንሽ ያለሁት በቃ እንደፈለገችውም ባልሆንላት እኔ ነኝ እንደወንድሟ ሆኜ እያወራዋት እና እያማከረችኝ ያለችው ማለት ነው። እግዚአብሔር ያክብራት ሩታ። በዚው አጋጣሚ በጣም ነው እያከበረችኝ ያለው። እኔ ምላትም ነገርም እየሰማችኝ ነው። የምር ላንቺ ቃል የለኝም የኔ ውድ እህት እና ደግሞ በጣም ነው ውድሽ። እግዚአብሔር ይሄንን ነገር አልፎ ያው የድሮ ደስታሽ እና የድሮ ሳቅሽን እንደሚመለስ አልጠራጠርም የኔ እህት ሩታ። ለማንኛውም ቤተሰቦች እዩን ተደብቃ ነው የምትመጣው። አቤልን አታግኙ ብሏት፣ እዩን ተደብቃ ነው የምትመጣው። ምክንያቱም ማለት ግዴታ ነው እኔን ማግኘት ግዴታዋ ነው። ምክንያቱም ቤቱን አታቀውም፣ እነ ሩታ ቤት ምናምን አታቀውም። ሩታን የሚያገናኛትም ሰው የለም ከእኔ ውጪ እና እኔ ነኝ ይዛት የሚሄደው ማለት ነው። ሩታ ጋር ሩታም ነግሬያት ይዛህትና ብላኛለች። ሶሊን ማለት ነው እየመጣች ነው ምናምን ስላት ይዛትና ምናምን ብላኛለች እሺ፣ ብላኛለች ማለት ነው። ቀረችብኝ እንግዲህ ምን እንደምል አላውቅም። ማ የምታውቀው ቦታ ነው የቀጠረችኝ። ይሄ የምታውቀው ቦታ ነው። እዚህ ፊት ለፊት ምግብ ቤት ምናምን አለ። ያው ብዙም ቦታ አታውቅም በርግጥ። እና ትንሽ እስክትመጣ እንጠብቃት፣ ያለውን ነገር አብረን እናያለን ማለት ነው። እስካገኛት ግን ቸክ እያለሁ የምር

አምሮብሻለሁ የለት ነው። ፕሮግራም ነበረብኝ። ፕሮግራም ስላለብሽ ነው ማለት ነው። አይደለም በዚሁ አጋጣሚ ፕሮግራም ስላለብኝ አይደለም የመጣሁት እና ምንድን ነው ነግረሽኛል ግን እንደዚህ በቃ አረ አእምሮ ብሻል ያመት ቱ ቱ ቤተሰቦች ዛሬ ግራ የምታጋባ ሰው ሆና ነው የመጣችው አይ ምንም ግራ አላጋባም እሺ ሰላም በያቸው ቤተሰቦች ናችሁ እየጠበኩ ነበር ብዙ እንግዲህ ያው ስለመጣሽ ነው እንጂ ብዙ ሰዓት ነው አስቆየሽኝ ሰላም በያቸው እሺ በቃ ይቅርታ ሰላም ኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው ዛሬ ከአቤል ጋር አዲስ አበባ ተገኝተናል። የመጣንበት ጉዳይ ደግሞ ምንድን ነው? ሩታ ልናገኛት ነው። ከስልክ እና ከቴክስት ውጭ አውርቼ አላውቅም። ስለዚህ ቢያንስ አቤል ያገናኘናል ብዬ ነው። ለዛ ነው። እሺ ፈለእኔ ፈልገ አለ። ለማንኛውም በአጭሩ እንደዚህ ስለተናገርሽ፣ ንኪ እኔ ነኝ እንጂ እዚህ መገርጣቴ አንቺ እስክትመጡ ድረስ እናፍቃኛለች።

እንዴ! ያማረብሽ ነገር ልገኝ የምርዴም፣ እንደዚህ ያማረብኝ አቢል ላገኘው ስለሆነ ኦኬ ነው ነው ነው። በቁም ነገር ስናገር ስለ ለማንኛውም ፕሮግራም ነበረብኝ። አረ፣ ከኛ ጋር እኮ ነው የመጣሁት። አንተ የማህል ይዘሽው አምጪም ነበር። አይፈቅድልሽም ነው ቤተሰቡ? ዛሬ ልጅ የሆነ ነገር ሆናል። ምን ሆነሀል? ስላገኘሁሽ ደስ ብሎኝ ነው። አንቺን ሳገኝ ቢያንስ ፈገግ ልበል ፈታ ልበል ብዬ አስቤ ነው እንጂ ሌላ። እኔም እኮ ፈታ አላደርጋችሁ ነው የመጣሁት አንተ ምሩታም እንዲደብራት አልፈልግም። እሺ፣ ለማንኛውም ቤተሰቦች ማለት ነው ማለት ከሷ ጋር አውርተናል። ግን ደግሞ እንደዚህ አምሮባት የመጣችበት ምክንያት የሆነ ፕሮግራም አለ፣ በዛው ይሄዳለው ምናምን ስላለች እንደዚህ ፋብላ ምትመጣል መሰለኝ ግን ደሞ ፋብላ እንደዚህ ኧረ እባክሽ መጀመሪያ ሳትነግረኝ አሁን ምን ችግር አለው? እዩ ይልማ አለ፣ ብዙ ሰው አለ። እኔ ብቻዬን ልቀመጥ ወይስ ከአንቺ ጋር ልቀመጥ? እና ማለት ነው ቤተሰቦች መጀመሪያ ነግራኛለች የሆነ ፕሮግራም አለ። ምናምን ብላኝ ግን ደግሞ እንደዚህ አምሮባት እንደምትመጣ ምንም የማውቀው ነገር የለም። በጣም አምሮባታል። ከአይን ያውጣሽ፣ የምሬ ነው እና ቀድሜ ግን ሩታ ጋ ነው መውሰዳት ሩታ ጋ አገናኛቸው አገናኛቸውና፣ ሩታ ሚዛህትና ስላለችኝ ሩታ ጋ ይዣት እሄዳለሁ ማለት ነው። ደግሞ ከሩታ ጋ ጊዜ ያሳልፋለሁ ብላ ነው ከቡታ ጀራ ድረስ የመጣችው ማለት ነው። ያው እኔን ፈልጋ ምናምን አይደለም፣ ሩታ ሩታን ልታገኛት የመጣቸው ነው መጀመሪያ ተናግራለች። እንግዲህ ምንም ማድረግ አይቻልም። ሩታም ቤት እየጠበቀቻት ነው እና ይዘሀት ና ምናምን ብላኛለች። ሂጅ ከእሷ ጋር ማገናኛት ይሆናል ማለት ነው። እኔ ነው ግን እየተፈጠረ ያለው ነገር ምንድነው? ቪዲዮ ላይ የማየው ነገር ምንም ደስ አይልም። ምን ላስረዳሽ? ደስ የማይል ነገር ነው እነሱ ምን ልበል ማለት እየተግባቡ አይደለም አሁን ላይ። ሩታም አብርሽም እልኸኛ ናቸው፣ ታውቂያቸው እልኸኛ ናቸው። ሩታ በተለይ በጣም እልኸኛ ነች። ያው ለኔ በምትለው ሰው ሲመጡባት አትደራደርም፣ ማንም ሰው ማይደራደር ግን ደግሞ የእሷ መር ይለየን። በጣም ከባድ ነች። በጣም ነው የምትናደደው። በጣም ነው ቶሎ መታቆፎ ማለት ነው። እሺ አሁን አይ ብቻ ሲትናደድ ግን አሁን የፈለግሽውን ማድረግ ትችያለሽ። ማለት አገናኝሻለሁ። እሷን ማገናኘት አትፈልጊም? አገናኝሻለሁ እሷን ታወሪያታለሽ ማለት ነው። ግን እኔ ስላገኘሁሽ ደስ ብሎኛል በዚህ አጋጣሚ። እኔ ግን ደስ አላገኘሁም። ነገር ያቸዋለው እኮ ለቤተሰብም ምን ብለህ ነገርካቸው? ያው እንደማትፈልጊ ለኔ ብለሽ እንዳልመጣሽ ምናምን ኖርማል ነው። ለሩታ ከመጣሽ ለኔ እንደመጣሽ ነው ነው። እንደውም ለሩታ ነው የመጣሁትን ቤተሰቦች ሰቦች እሱን አልፈልገው እሱን እንዳታዩት ሲጀመር። እሺ፣ እና ቤተሰቦች ደስ ብሎኛል። ሩታ አላገኛት ስለሆነ አሁን ካለችበት ድብር ታወጣ። አንተ ግን አመረርክ እንዴ? አንተ ስቀልሽ ነው አሻውራቸው አውቂ ነው እኮ እሺ፣ አትበል አውቂ ነው እሺ፣ አይደለም እሺ፣ እሺ፣ አባባል ይለያያል። እና በዚህ አጋጣሚ አመሰግናለሁ ነው እኔ ስንት ነገር ያናደደኝ ነገር እያለ አንቺ እሺ በቃ እሺ፣ ፈታ በል እሺ፣ ቢያንስ አንቺ ፈታ ማለት ነው። በሳቅ ነው ታይዋለሽ፣ በሳቅ ነው ባይገርምሽ። ይቅርታ ይቅርና ማለት ነው ሩታ ባለችበት ሰዓት ማለት ሰው ብቻዋን በሆነችበት ሰዓት አብራት እንደ ወንድም ስላለ በቃ እንደ ሁሉ ነገር እንደ እንትንቱ እንደምትል ስላለ በቃ ከመጀመሪያው ከነበረ ቦታ ለሴት ልጅ ያለህን ክብር አሰይተኛል ትልቅ ቦታ አለ ከኔ ጋር እሺ እሺ ብቻ ነው የምትለኝ እሺ የእኔ እናት እና ቤተሰቡ በዚህ አጋጣሚ በጣም የማከብር አይገባም በእውነት አይገባም እና በቃ ትልቅ ትልቅ ቦታ እንዲኖር እትን ይቃ አድርገሃል፣ እና አመሰገናለሁ። ከሩታም ጎን ስላለክ በብዙ ነገር እንትን ያልካ ስለሆነ እና በዚህ አጋጣሚ ግን ይህ ቪዲዮ ዊል ማየቱ ስለማይቀር፣ ዊል እንድታገኝ ይፈልጋሉ። አንቺ ቪዲዮ ናይቱ ስለ በቃ እንትን ይበል እንጂ ሌላ ኖርማል ነው ማለት ላገናኝሽ እንደሆነ ቦታው ስለማታገኝ

ፕሮግራም ጋር ነው ያለው። እኔ ትቼው ነው የመጣሁት፣ አልነገርኩትም ሁላ ካንተ ጋር እንደምገናኝ ቪዲዮም እንዳለ። እኔ ራሱ ቪዲዮ አዲስ ነው እና አልነገርኩትም። እንሄዳለን። ከዛ በኋላ ደሞ ሩታ ጋር ከሄድን በኋላ ደሞ ታታ ካረግናት በኋላ የሆነ ፕሮግራም አለ፣ አንድ ላይ እንሄዳለን። እሺ፣ እሺ፣ እሺ። ብቻ ነው እንግዲህ ዛሬ እሺ፣ ነው እሺ። እና ልውሰድሽ አሁን ሩታ ጋ እንሂድ። ታጋ ልሰድሽና ከዘፍቶችም እንት እንት ያለሽ ለማንኛውም ቤተሰብ ሶ ሊያይታችኋታል እዚሁ ላስቀራት እንደ ቤተሰብ ትሽኮር ምማ ነው እንጂ ፈርታ ነው ምናምን ነው እንጂ እንት እንት ትላለች። ግን ለማንኛውም ቤተሰብ በጣም ደስ ብለኛል። የምሬ ነው። እሷን ስላገኘሁ ነው ፈገግ ብዬ የመጣሁት። እንግዲህ እዛ ማሳልፋቸው ቀናቶች እና ጊዜያቶች በጣም ይደብራሉ። ምክንያቱም ሩታ እህቴ ብዙም ጥሩ ሙድ ላይ ስላልሆነች ማለት ነው። እና ያው ሶሊም ሩታም ሶሊን ይዛሃትና እቤት ስላለችኝ ሶሊን ሩታ ጋር ይያለኝ ነው። ከሩታ ጋር አሪፍ ቆይታ እንደሚኖረን አልጠራጠረም። ሶሊም ደስ ይላታል ብዬ አስባለሁ። እንግዲህ ቤተሰቦች እንሂድና ሩታና ሶሊን ላገናኛቸው ማለት ነው። ለመጀመሪያ ጊዜ ነው ማለት ነው ቤተሰቦች አይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድ ልቤ ገናይቶ ሳይበቃ በእጆች ደባብሰ ልታክኝ ስነቃ